አስተናጋጅ ወይዬ፣ ታላቅ የለም እንዴ? ማ ማለቴ፣ አብሮ ከሚሰራው ልጅ ምን አቅለታለሁ እኮ፣ ተበላሽቶ ነው። ምን ሆኖብ ነው? እኔ እንጂ አላወኩም። ግን ምን አድርጎሽ ነው? አረ ምንም ማላረገኝም። ተወ፣ በቃሽ። ሊበላብኝ ነው እንዴ ታዲያ ምን ሆና ነው ያልደወለችልኝ? እንደበጣሽ አውቄ ነበር። እንዴት አወቅህ? ስቃለኛ የታባ ጌደክ ነው። እሺ

ሳቂበት ማለይ ችግርሽ ላይ ምኑ የፈራሹ ችግር ነዋ። ከዘዝ ዛማ ይቀላል። ሌላስ ሌላ አመስግን። ምስጋና ፊት ችግር መቆም አይችልም። ስላረክልኝ ስለሰጠኝ፣ ስለምታረግልኝ ሁሉ ክብር ምስጋና የሚገባ ጌቴ አመሰግንሃለሁ እና

አርፌት የሚያሳድጉኝ ነው እንጂ አሁን ለሱ ቻንስ አለው። እኔ ማጃጀው እኮ ባይሆን እስከ መቼ ሳትክፍል ይበላል። እውነቷን እኔም ካንተ ላይ ተሳመቋት መረረኝ። ወንድነት ይሄ ነው። የኔ ወንድ ልጅ ቆርጠው፣ አሁን ቆርጠው

እሺ አለችኝ

እና መጸዳጃ ግቢያ አሪፍ እኮ ጉድጓድ ግባ እናልሽ። አይ ምንም ሲጀመር፣ አንተ ምን ይገባሃል? እና ዛሬ ትምህርት ቤት አትሄጂም? ሰውዬ፣ ትንሽ አረፍ ልበልና እሄዳለሁ። ሎሚ ልግዛልሽ? እንዴት ትመጭበታለሽ አይደል? አመሰግናለሁ፣ ይቅርብኝ። እሺ። ብራለክ ነው ያለኝ። ሲጀመር መቼ ኖሮ ያውቃል የት ሄደክ ነበርን? የሚል ገዛልሽ ሂጂ ነበር ትምህርት አ ኧረ እዛው ትምህርት ቤት በህመም ዛሬ ታላቂ

ምን ሆነሽ ነው? ቦስ እንጥራት፣ ቦስ እንጥራት፣ ቦስ እንጥራልኝ። ቦስ አይ፣ አንዴ። ምን ሆነሽ ነው? ወንድሜ ነው አሞታል። ይኸው እንዳላሰክመው ብዬ ነው ሰው ቤት አስተኝቼው የመጣሁት። ስንት ወንድም ነው ያለሽ? አንድየ ወንድሜ አባቴም ወንድሜም እሱ እንደሆነ ታውቂያለሽ። እዩ ይህ ሰውዬ በአንድ ሁለት ቦታ መታየት ይችላል እንዴ? ኧረ እኔ እንጂ። እስቲ ውሃ ምጣ በለው። ስማ ውሃ ይዘናስ ወይ? ወንድሜ ወንድሜ፣ ምንድን ነው የሚያንጠለጥልሽ? እኮያ እኮ ነኝ። እሱን ተይውና ማለት ዛሬ አስጠልቶኛል፣ ስራ መግባት። የምር ነው የምር። ኧረ ተው፣ እንዳያሳስበክ። ምን ልታረጊ? እሱ ለኔቶ፣ ሂድ፣ ዝም ብለህ ተመለስ ወደ ቤት። እህ ልመለስ? አዎ፣ እናቴ ተመለስ። ምን ታደርጋለሽ? እሱ ለኔቶ ችግር የለውም። ሂድ፣ በቃ ፈራሃለ ዓለምን የማስቀናበት ብቸኛ ነገር ታናሽ ነች። ምን ሆነሽ ነው? እኔ ከዚህ በኋላ ካንተ ጋር እየተጨቃጨቁ መኖር ሰልችቶኛል። ምን ማለት ነው መጨቃጨቅ? የቤቱ ወንድ አንተ አይደለም? ጠቅልላ የምትፈልገውን ነገር ይዘውጣ እና እኔ ከቤት ወጥቼ አንቺ ብቻሽን ትችያለሽ። ከአንተ እኮ ብቻዬን መሆን ይሻለኛል። ያለኝን ነገር ይዤ ልውጣ? አዎ ያለህን ንብረት ይዘውጣ። እኔ አንድ ነገር ነው ያለኝ፣ እሱን ይዤ ነው የምወጣው። አንድ ብቻ? አዎ አንድ ብቻ። ምን አገባኝ፣ እሱንም ቢሆን ይዘውጣ። ልውሰደው? አዎ። ምንድን ነው ምንድን ነው ያለኝ ንብረት ይሄ ብቻ ነው። ስለዚህ ይሄን ይዤ ነው የምወጣው።